ዓለም ባለግዙፉ ኢኮኖሚዋ አሜሪካ ጀምሯለች የተባለው የንግድ ጦርነት ዓለምን ለሁለት በመክፈሉ የሀገራት መሪዎች በሁለቱም አቅጣጫ እንዲያማትሩ እያደረገ ይገኛል። ከስልሳ በላይ ሀገራት ላይ የጀመረው ታሪፍ ከብዙዎች ዘንድ ተቃውሞ የደረሰበት መሆኑን ተከትሎም ፕሬዚዳንቱ ለዘጠና ቀናት የእፎይታ ጊዜ እንዲሰጡ አስገድዷቸው ነበረም። ሆኖም ቻይና አሜሪካ ላይ ታሪፍ በመጨመሩ ሳቢያ ከእፎይታ ጊዜው የታገደች ሀገር ሆናለች። ይህም ዓለም ወደ ቻይና ወይንስ ወደ አሜሪካ በሚሉ ሁለት ምርጫዎች ተወጥራለች። ውጥረቱን የሚያባብሰውም የሀገራቱ የምጣኔ ሀብትና የንግድ አቋም ብቻ ሳይሆን ከማን ጋር ምን አይነት የፖለቲካ ወዳጅነት አላቸው የሚለውም ውጥረቱን ያባብሰዋል። የስዊዘርላንድ ፕሬዝዳንት ባለፈው ሳምንት በዋሽንግተን በነበሩበት ወቅት የአሜሪካ ባለሥልጣናትን ፕሬዚዳንት ዶናልድ ትራምፕ በስዊዘርላንድ ምርቶች ላይ የጣለውን የ31 በመቶ ታሪፍ ለማሻሻል በሚያስችል ጉዳይ ለመምከር ሄደው ነበር። በሌላ በኩል የስዊዘርላንድ የውጭ ጉዳይ ሚኒስተር በቤጂንግ ተገኝተው አገራቸው ከቻይና ጋር ያለውን ትብብር ለማጠናከርና የነፃ ንግድ ስምምነትን ለማሻሻል ያላቸውን ፍላጎት ገልጸዋል። ከአምሳ ቢሊዮን ዶላር በላይ የሚያወጡ ምርቶችን ወደ አሜሪካ ገበያ የምትልከውና የመድኃኒት አቅርቦታ የአሜሪካን ገበያ አጥለቀለቀው። እናም ከ4 ቢሊዮን ዶላር በላይ የሚያወጡ እንደ ጌጣጌጥና ማዕድናትን ወደ ቻይና የምትልከው ስዊዘርላንድ በሁለቱ ሀገራት ጦርነት እንደ በዓል ድፎ ዳቦ ከላይም ከታችም እሳት እየነደደባት ይመስላል። ይህንን ሀገራትን በጭንቀት እንዲያማትሩ የሚያደርገውን የትራምፕ ታሪፍ በመገዳደር ላይ የምትገኘው ቻይና ሀገራት በቻይና ኪሳራ ላይ የሚመጣ ማንኛውም ስምምነት እንዳይፈጽሙ ማስጠንቀቋን ተከትሎ የተፈጠረ ሲሆን ሀገራቱም በሁለቱም አቅጣጫ የአማል ዱኙ ዝግብ ውስጥ ገብተዋል። በሌላ በኩል የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግ ከዚህ ቀደም ባደረጉት ንግግር አሜሪካና ቻይና ለዓለም አቀፉ የንግድ የበላይነት ከፍተኛ ውድድር ውስጥ ገብተዋል ሲሉ በመናገር ሁለቱም ኃይሎች ሀገራትን በግዳጅ ጎራ እንዲመርጡ እንደማይፈልጉ ቢናገሩ እንቅሉ እውነታው እንደሚያሳየው ወደ የራሳቸው ምህዋር እንዲቀርቡ ለማድረግ እየሰሩ ነው ሲሉም ተናግረዋል። አንድ የደቡብ ኮሪያ ጋዜጣ እንደዘገበው ቻይና የደቡብ ኮሪያ የንግድ ድርጅቶች የቻይናን ማዕድናትን የያዙ ሸቀጦችን ወደ አሜሪካ የመከላከያ ኩባንያዎች እንዳያጓጉዙ፣ አለበለዚያ ማዕቀብ ሊጣልባቸው እንደሚችል እያስጠነቀቀች እንደሚገኝ ዘግቧል። በዚህ ወር መጀመሪያ ላይ ቤጂንግ ማንም ሀገር በቻይና ኪሳራ ከአሜሪካ ጋር ስምምነት ላይ መድረስ እንደሌለበት ማስጠንቀቋ የሚዘነጋ አይደለም። በሌላ በኩል አሜሪካ ተግባር ያደረገችው የዘጠና ቀን የእፎይታ ጊዜ ታሪፍ ሁለቱም ሀያላን ሀገራት ቃልብ ከማውጣት በተጨማሪ በተግባር የተለያዩ ሀገራት በምህዋራቸው እንዲሽከረከሩ ለማድረግ እየሰሩ መሆናቸውን የሚያስገነዝብም ነው። ቻይና በዓለም ትልቁ ላኪ ሀገር ስትሆን ዩናይትድ ስቴትስ ትልቋ የዓለማችን አስመጪ ሀገር ነች። በ224 የቻይና አጠቃላይ የንግድ ልውውጥ 6 ትሪሊዮን ዶላር የደረሰ ሲሆን የሀገሪቱ አብዛኛዎቹ የዓለም ንግድ ሸሪኮች የአውሮፓ ህብረት፣ ጃፓን፣ ደቡብ ኮሪያና ኤስያን በመባል የሚታወቁት አስር የደቡብ ምስራቅ ኤስያ ሀገራት ናቸው። ምንም እንኳን ቻይና ከሜክሲኮና ካናዳ በመቀጠል ከአሜሪካ ጋር በሶስተኛ ደረጃ ትልቁ የንግድ አጋር ብትሆንም ለቻይና ወደ ውጭ ለመላክ ትልቁ መዳረሻ አሜሪካ ነች። ይህም ሀገራቱ ወደ ለየለት ጦርነት ለመግባት እየሞከሩ ቢሆንም እርስ በርስ መጠፋፋትን የሚያመጣ የእነርሱም ዳፋ በሌሎች ሀገራት ላይ እሳት እያዘነበና ና ወዴት እንሂድ በሚል ምርጫ እያባከናቸው ይገኛል።